ጤና ይስጥልን የአፍታ ሚዲያ ዩቲዩብ ቻናል ቤተሰቦች እንደምንሰነበታችሁልን። ከአፍታ ሚዲያ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ ማርስተ ዜናዎችን የምናስደምጣቸው ይሆናል። የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ ጀኔራል ይዞት እስከገባው ሰራዊት አንድ ላይ መደምሰሱ ተሰምቷል። ምሽቱን በአዴት አቅጣጫ በርከት ያለ ሰራዊትን እየመራ የገባው ይህ የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ መኮንን በፋኖ ኃይሎች ከበባ ውስጥ ገብቶ መደምሰሱ ተሰምቷል። በክልሉ በተለያዩ የውጊያ ግንባሮች በሜካናይዝድ ጭምር የታገዙ ውጊያዎች የተካሄዱ መሆናቸው ተሰምተዋል። በአሁኑ ሰዓትም በአራቱም የክልሉ ግንባሮች ጠንከር ያሉ ውጊያዎች የተካሄዱ መሆናቸው ተሰምተዋል። በጋሸና፣ በቋራ፣ በአማኑኤል፣ በደብረታቦር ዴንሳና ከሰም አካባቢዎች የፋኖ ኃይሎች ከአገዛዙ ጦር ስራዊት ጋር ከፍተኛ ውጊያዎችን ያደረጉ መሆናቸው ተሰምተዋል። በተለይም በጎጃም ቀጠና የአገዛዙ ጦር ስራዊት የጎጃም ቀጠናን በዚ ዘመነ ካሴ ከሚመራው የፋኖ ኃይል ነጻ አደርጋለሁ በሚል ጠንከር ያሉ በሜካኒዝ የታጀቡ ውጊያዎችን ቢከፍትም በአሁኑ ሰዓት በአርበኛ ዘመነ ካሴ የሚመራውና በሻለቃ ዝናቡ ልንገር የሚመሩት የጎጃም ፋኖች እጅ አንሰጥም በሚል በርከታ ያሉ አገዛዙ ወታደሮችን መደምሰሳቸውን ሰምጥናል። በክልሉ ያለውን የወጌዴት አስመልክቶ ከግንባር የደረሱንን መረጃዎች ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ የህዋት የፋኖና የኤርትራ ጥምረት የ አራት ኪሎን የአብይ አህመድ አስተዳደር ከፍተኛ ስጋት ውስጥ እንደጣለው ከአራት ኪሎ መንደር የተሰሙ ያሉት መረጃዎች አመላክቷል። ይህ የሶስቱ ኃይሎች ጥምረት ከፍተኛ ስጋት ውስጥ የከተተው የአራት ኪሎ አስተዳደርም አብንን ጨምሮ በሌሎች አፈቀላጤዎቹ አማካኝነት መሰረተ ቢስ የሆኑ መግለጫዎችን በተደጋጋሚ እያወጣ መሆኑ ሰምቷል። የአማራ ክልል ፕሬዚዳንት አረጋ ከበደም ከዚህ በኋላ ለህዋት መግለጫዎች ምላሽን አንሰጥም በሚል ከአራት ኪሎ አለቃቸው የተነገራቸውን ትዕዛዝ በቀጥታ ማስተላለፋቸው ተሰምቷል። ይህንን ጉዳይ አስመልክቶም ከወደ አራት ኪሎ በርከት ያሉ መረጃዎች እየወጡ ይገኛሉ። በዝርዝር የምታደምጧቸው ይሆናል። በሌላ በኩል እንዲሁ የመከላከያ ሰራዊቱ ሁለት ከፍተኛ ወታደራዊ ጀኔራል ልጆች ጉዳይ ከሰሞኑ በማህበራዊ ሚዲያዎች መነጋገሪያ መሆኑ ተሰምቷል። የነዚህ ከፍተኛ ወታደራዊ ጀኔራሎች ልጆችን መነጋገር ያደረገው ጉዳይ ምንድን ነው? በዚህ የመረጃ ሰዓታችን ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ በቅርቡ ህወሓትን በመልቀቅ በአራት ኪሎ አብይ አህመድ አዲስ ስልጣን የተሰጣቸው እነጌታቸው ረዳ አዲስ ፓርቲ ለማቋቋም ከጫፍ መድረሳቸውን እየተሰሙ ያሉት መረጃዎች አመላክቷል። ክቡራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር በማድረግ እነዚህንና ሌሎች በርከት ያሉ መረጃዎችን እንድታደምጡ እየጠየቅን ወደ ዝርዝር መረጃዎቻችን የምናልፍ ይሆናል። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ የብልጽግናው ከፍተኛ ወታደራዊ መ የኮንን ምሽቱን በአዴት አቅጣጫ የፋኖ ኃይሎችን አጠፋለሁ በሚል ከ162 በላይ የሚጠጉ የስራዊት ኃይልን አስከትሎ ቢመጣም በፋኖ ኃይሎች ከበባ ውስጥ ገብቶ ኮሎኔሉ ሙሉ በሙሉ ይዞት እስከመጣው ስራዊት መደምሰሱ ተሰምቷል። ይህም ለብልጽግናው ከፍተኛ ወታደራዊ ጀነራሎች የቁም ቅዠት እንደሆነባቸው የተሰሙት ያሉት መረጃዎች አመላክተዋል። በነ ጀኔራል አበባው ታደሰ ቀጥተኛ ትእዛዝ ይህንን ኦፕሬሽን ለመፈጸም የተላኩት ከፍተኛ ወታደራዊ መኮንን አንድ መቶ ስልሳ ሁለት የሚጠጋ ሰራዊት በፋኖ ኃይሎች ሌሊት አስር ሰዓት ቀደም ላይ ከበባ ውስጥ ገብተው ሙሉ ለሙሉ የተደመሰሱ መሆናቸውንም ለማረጋገጥ ተችሏል። ይህ የፋኖ ኃይሎች ቅጽበታዊ የሆነ የመልሶ ማጥቃት እርምጃ በአገዛዙ መከላከያ ሰራዊት ሹማምንት ዘንድ ከፍተኛ የሆነ ውጥረትን መፍጠሩን ለማረጋገጥ ተችሏል። በክልሉ በአሁኑ ሰዓት በሜካናይዝድ የታገዙ ውጊያዎች በአራቱም ግንባሮች የተካሄዱ መሆናቸው ተሰምተዋል። በአሁኑ ሰዓትም በጋሸና በቋራ በአማኑኤል ደብረታቦር ዴንሳ እንዲሁም ከሰማ አካባቢዎች ላይ ከፍተኛ የተባሉ ውጊያዎች በሜካናይዝድ ጦር መሳሪያዎች ጭምር ታገዘው የተካሄዱ መሆናቸውንም ለማረጋገጥ ተችሏል። በነዚህ አካባቢዎች ከሰሞኑ የፋኖ ኃይሎችን አጠፋለሁ በሚል በርከት ያሉ ጦሩ ልኮ የተደመሰሰበት ብርሃኑ ጁላ በአሁኑ ሰዓት ከፍተኛ የሆነ የሰራዊት እጥረት ስለገጠመው አፈሳዎች እንደ አዲስ በኦሮሚያና በደቡብ አንዳንድ አካባቢዎች እንዲካሄዱ ትእዛ ትእዛዝ ሰጥተው ከሰሞኑ ጠንከር ያሉ አፈሳዎች በወጣቶች ላይ የተካሄዱ መሆናቸውንም እየተሰሙ ያሉት መረጃዎች አመላክተዋል። በዚህም በክልሉ የተካሄዱ ባሉ ውጊያዎች የፋኖ ኃይሎች በአገዛዙ ጦር ሰራዊት ላይ ከፍተኛ የተባለ ድልን እየተቀናጁ መሆኑንም ከግንባሮቹ እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፈ ደግሞ የህዋት የፋኖና የኤርትራ ጥምረት የአራት ኪሎን አስተዳደር ከፍተኛ ስጋት ውስጥ እንደጣለው ከወደ አራት ኪሎ መንደር እየተሰሙ ያሉት መረጃዎች አመላክቷል። ይህ የሶስቱ ኃይሎች ጥምረት ከፍተኛ ስጋት ውስጥ የከተተው የአራት ኪሎ አስተዳደር በአሁኑ ሰዓት አብንን ጨምሮ በነ አረጋ ከበደ አማካኝነት መግለጫዎችን እያሰማ መሆኑ ተሰምተዋል። አብን ከሰሞኑ ኤርትራ የሚባል ሀገር የለም የሚል ይዘት ያለው መግለጫን ማውጣቱ አይዘነጋም። በትላንትና ሁለት ደግሞ የአማራ ክልል ርዕሰ መስተዳደር እና የአብይ አህመድ ምስለን የሆኑት አቶ አረጋ ከበደ በኢቲቪ አፈቀላጤ ሚዲያ ላይ ቀርበው ከዚህ በኋላ የህዋት ኃይሎች ለሚሰጡት መግለጫ ማንኛውንም አይነት ምላሽ አንሰጥም ሲሉ ከአለቃቸው የተሰጣቸውን መመሪያ በግልጽ መናገራቸው ተሰምቷል። ይህም የሶስቱ ኃይሎች ጥምረት የአራት ኪሎን አስተዳደር ከፍተኛ ስጋት ውስጥ ስለጣለ ነው የሚሉ መረጃዎችም ከወደ አራት ኪሎ የተሰሙ ያሉት መረጃዎች አመላክቷል። እነዚህ ሶስት ኃይሎች በጋራ በመሆን የአራት ኪሎን የአብይ አህመድ አስተዳደር በመጣል አዲስ የራሳቸውን መንግስትን ለመመስረት በኤርትራ አስመራ ከ ስምምነት መድረሳቸውንም እየተሰሙ ያሉት መረጃዎች አመላክተዋል። ይህ የሶስቱ ኃይሎች ጥብቅ ግንኙነትም የአራት ኪሎን አስተዳደር ከፍተኛ ስጋት ውስጥ እንደጣለው እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ ቤት ጀኔራል ልጆች ጉዳይ ከሰሞኑ በእጅጉ መነጋገሪያ መሆኑ ተሰምቷል። የሜጀር ጀኔራል ተስፋዬ አያሌው እና የኮማንዶና አየር ወለድ ምድብተኞች አዛዥ ጀኔራል ሹም ማብደታ ልጆች በጋብቻ ሊጣመሩ መሆናቸው ተሰምተዋል። በቀጣዩ እሁድ በሚሊኒየም አዳራሽ በሚዘጋጀው በዚህ የሰርግ ስነስርዓት ላይም መንገዶች እንደሚዘጋጉና የነዚህ የሁለት ከፍተኛ ወታደራዊ ጀኔራል ልጆች በትዳር እንደሚጣመሩም እየተሰሙ ያሉት መረጃዎች አመላክተዋል። ይህንንም ተከትሎ የጀኔራሎቹ ልጆች ጉዳይ ከሰሞኑ በማህበራዊ ሚዲያ በስፋት መነጋገሪያ ሆነው መሰንበቱንም እየወጡ ያሉት መረጃዎች አመላክተዋል። በመጨረሻም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ አዲስ ፓርቲ ሊያቋቁሙ መሆናቸው ተሰምተዋል። የቀድሞ የትግራይ ጊዜያዊ አስተዳደር ጌታቸው ረዳ የሚመሩት የህዋት ክንፍ ራሱን የቻለ የፖለቲካ ፓርቲ ለመሆን ዝግጅት እያደረገ እንደሚገኝ አስታውቋል። ቡድኑ ወደ አንድ ፓርቲ ለመቀየር የወሰነውም ለትግራይ የወደፊት ሰላማዊና ዲሞክራሲያዊ ጣፋንታ ለመታገል እንደሆነም ገልጿል። ቡድኑ ደብረ ጽዮን ገብረ ሚካኤል የሚመሩት የህዋት ክንፍ በጊዜያዊ አስተዳደሩ ገዛ የማድን ዘርፍና የትግራይ ልማት ማህበርን ጨምሮ የትግራይ ቁልፍ ተቋማትን በብቸኝነት በመቆጣጠር ላይ ይገኛል ሲልም ገልጿል። ሲቪል ማህበራትም ድርጊቱን ለማስቆም በፍርድ ቤት ጭምር እንቅስቃሴ እንዲጀምሩ የጠየቀው ቡድኑ የደብረ ጽዮን ቡድን ቁልፍ ተቋማትን እንዲቆጣጠር ጊዜያዊ አስተዳደሩ ለቡድኑ ይሰጣል ያለውን ድጋፍ እንዲያቆመም ጠይቋል። የጌታቸው ረዳ ቡድን ይህንን እንቅስቃሴ መጀመሩ የተሰማው ምርጫ ቦርድ የህዋትን ህጋዊነት ሰርዛሉ ያለበትን ቀነ ገደብ ሊጠናቀ ለማላቀቅ ሁለት ሳምንት በቀረው ሰዓት ላይ መሆኑ ተሰምቷል። በደብረ ጽዮን ገብረ ሚካኤል የሚመራው የህዋቱ ክንፍ ደግሞ ሊጠናቀቅ ጥቂት ቀናት ለቀረው ቀነ ገደብ አይመለከተኝም የሚል መግለጫን ማውጣቱንም እየተሰሙ ያሉት መረጃዎች አመላክተዋል። ክቡራትና ክቡራን፣ ከአፍታ ሚዲያ ለሰዓቱ የተያዙት መረጃዎች እነዚህን ይመስላሉ። ኋላ ላይ በሌሎች አዳዲስ ሰበር መረጃዎች መልሰን የምናገኛቸው ይሆናል። እስከዛው ቸር ቆዩልን።